ይህ የምንገኝበት ስፍራ የጊቤ ብሔራዊ ፓርክ ይሰኛል። ይህ ፓርክ በ203 ዓ ም በቀድሞ የደቡብ ብሔር ብሔረሰቦች ክልል ምስረታውን አድርጓል። አሁን ደግሞ በቅርቡ ወደ ክልልነት የተጠቃለለውን የማዕከላዊ የኢትዮጵያ ክልል ስር ይገኛል። ይህ ፓርክ ምስረታውን ያደረገው በጊቤ ወንዝ ስያሜ ነው። ጊቤ ሸለቆ ብሔራዊ ፓርክ ሀገራችን ውስጥ ካሉ 27 ብሔራዊ ፓርኮች አንዱ ነው። ብሔራዊ ፓርኩ የሚገኘው ሙሉ ለሙሉ ጉራጌ ዞን ውስጥ ነው። ጉራጌ ዞን ውስጥ አራት ወረዳዎች ማለትም አበሽኬ፣ ቸሃ፣ እኖር እና እኖር ኤነር መገር ወረዳዎች ውስጥ 23 ቀበሌዎችን ያካልላል። 36 ሺ ሄክታር ወይም 360 ስኩዌር ኪሎ ሜትር ነው የሚሸፍነው። አካባቢው በብሔራዊ ፓርክ ቢጠበቅ ያለው ብዝሃ ህይወት የዱር እንስሳቱ፣ እጽዋቱ፣ የአካባቢው ኢኮሎጂውም ጭምር ቢጠበቅ ጠቀሜታው የጎላ እንደሆነ ታምኖበት የተቋቋመ ብሔራዊ ፓርክ ነው። ብሔራዊ ፓርኩ ስያሜውን ያገኘው ከግቢ ወንዝ ነው። የብሔራዊ ፓርኩን መልክዓ ምድር ብናይ የግቢ ወንዝ ላይ ባለ ወተርሼድ ወይም ንዑስ ተፋሰስ መሰረት ያደረገና ከብሔራዊ ፓርኩ ድንበር ከጫፍ እስከ ጫፍ ግቢ ወንዝ የሚነካው ነው። ሌሎቹ ወንዞች ቀጥታ ለግቢ ወንዝ የሚገብሩበትና ከ12 በላይ አመቱን ሙሉ የሚፈሱ ወንዞች እነዚያ ወንዞች ተከትሎ ፏፏቴዎች እና ቅድም ያልኳቸው ፍልውኃዎችም ጭምር ፓርክ ውስጥ ያሉ በርካታ ሪሶርስ ያሉት ብሔራዊ ፓርክ ነው። ይህ ፓርክ ምስረታውን ከ14 ዓመታት በፊት በቅርብ ጊዜ ያደረገ ቢሆንም ቱሪስቶች መዳረሻቸውን ሊያደርጉት የሚችሉት ግን በርካታ መስህቦችን በውስጡ ይዟል። በተለይም ደግሞ የዱር እንስሳት ማዕከል በመሆን ቱሪስቶች ሊጎበኙት እንደሚችሉ በውስጡ የሚሰሩ ባለሙያዎች ነግረውናል። ሊጎበኙ የሚችሉ በተለይ ጥሩ የሚባል በይዘት ደረጃ አንዱ የዱር እንስሳትን መሰረት አድርጎ የሚመጡ ቱሪስቶች ቢመጡ ሰፋፊ በውስጡ ላይ የዱር እንስሳቶችን የመገኛ ነው። በተጨማሪ ደግሞ ከአእዋፋት አንጻር ብርቅዬ የሚባሉ በተለይ በኢትዮጵያ ብቻ የሚገኙ ኢንዴሚክ የሆኑ ከአራት ከአምስት በላይ አዋፋቶች በዚህ ፓርክ ላይ ይገኛሉ። ግን በአጠቃላይ 250 በላይ የአዋፋት ዝርያዎች በዚህ ፓርክ ላይ ይገኛል። በተጨማሪ ደግሞ ለመዝናኛና በተለያየ መልክ የተራሮች በመውጣት ሊዝናና የሚፈልግ ኃይል ካለ ደግሞ በተመሳሳይ እንደዚሁ አይነት ምርጥ የሚባሉ አካባቢዎች ላይ ያሉን በሌላ በኩል ደግሞ ፉልውሃዎችን ሉቄ ፉልሃ ጃቱ ፉልሃ የሚባሉ እዚህ ፓርኩ ላይ የሚገኙ ትልልቅ የፉልሃ አካባቢ ያለንበት ሁኔታ አለ። በርካታ የእጽዋት ዝርያዎች እንደ ለመድኃኒትነት፣ ለእጣን፣ ለኮስሞቲክስ የሚሆኑ አካባቢውን ውበት የሚጨምሩ በርካታ የእጽዋት ዝርያዎች ያሉበት ነው። ትላልቅ ከሃያ በላይ ትላልቅ የዱር እንስሳት ያሉበት ነው። አንበሳ፣ አጋዘን፣ ነብር፣ ድኩላ ውሃ ውስጥ ደግሞ የሚኖሩ ሂፖ አለ፣ ጉማሬ። ከአምስት አይነት በላይ የአሳ ዝርያዎች አሉ። ኮሮኮዳይል አዞ አለ። ሌሎችም በርካታ እንስሳ ዝርያዎች አሉ። ይህ ብሔራዊ ፓርክ የቱሪስቶች መዳረሻ መሆን እንዲችል በርካታ የማስተዋወቅ ስራዎች እየተሰሩ እንደሆነም ሰምተናል። አርባ አንድ ስካውቶችን በተለይ ፓርኩ ከምንም ነገር እንዲጠበቅ የሚመጡ እንግዶችን ደግሞ ዞሮ አብሮ ጥበቃ አድርገው የሚያስጎበኙ አርባ አንድ አካባቢ ያሉ፣ አንድ ደግሞ ፓርኩን የሚያስጎበኝ የራሱ የሆነ አስጎበኝ ማህበር በቅርብ ጊዜ አደራጅተናል። ሌሎችም ከአስጎበኝ ድርጅቶች ጋር በመገናኘት እዚህ አካባቢ መጥተው እንዲጎበኙ ጥረት እያደረግን ያለንበት ሁኔታ አለ። በቀጣይ ግን የበለጠ አጠናክረን እዚህ አካባቢ ለማስጎበኘት ጥረት እናደረጋለን። ብሔራዊ ፓርኩ ከሰው ከቤት እንስሳት ከተለያየ ንክኪ ነፃ እንዲሆን ነው ስራዎች እየሰራን ያለ ነው። ከዛ ውጭ ደግሞ ብሔራዊ ፓርክ ውስጥ ያሉ የዱር እንስሳትን የመለየት ስራዎች እንሰራለን። የመጠበቅ የመንከባከብ፣ የመቁጠር ቆጠራ እናካሄዳለን በየአመቱ የትኛው የዱር እንስሳ የጤናውም ሁኔታ ል የጤናቸው ሁኔታ እንከታተላለን። በየአመቱ ያላቸውን ልዩነት ክትትል እያደረግን ትሪት የሚደረጉበትና የጥበቃና ቁጥጥር ስራዎችን ላይ አጠንክረን የምንሰራበት ሁኔታ ነው። የጊቤ ብሔራዊ ፓርክ የዱር እንስሳትን ጨምሮ በርካታ አእዋፋት እንዲሁም ደግሞ የደን ሽፋኑ ሊጎበኝ የሚችል በመሆኑ ቱሪስቶች ይህን የቱሪስት መዳረሻ መዳረሻቸው እንዲያደርጉም ጥሪ ቀርቧል። ከዚህ በላይ የፕሮሞሽን ስራዎች ቢሰራ የማስተዋወቅ ስራዎች ቢሰራ፣ ከዛ ውጭ የቱሪዝም መዳረሻዎች መዳረሻ መንገዶች፣ ሎጆች፣ ማረፊያዎች ማሳከል ቢቻል የቱሪስት ቁጥር መጨመርና የቱሪዝም ገቢን ማሳደግ የሚቻልበት ሁኔታ ይኖራል። ፓርኩ የሚገኘው ከአዲስ አበባ በመቶ 87 ኪሎ ሜትር ላይ ነው የሚገኘው። ከወልቂጤ ከተማ ደግሞ 28 ኪሎ ሜትር ላይ ነው የሚገኘው እና ስለዚህ በጣም ቅርብ ለቱሪስት ምቹ የሆነ አካባቢ ነው እና እንደምታዩት በትራንስፖርት ወርዶ 10 ደቂቃና 15 ደቂቃ ላይ ሳይጓዙ ፓርኩ ውስጥ ገብቶ የፈለጉትን ነገር ማየት የሚቻልበት ደረጃ ላይ ስላለን መጥቶ እንዲጎበኙ በዚሁ አጋጣሚ ጥሪ እናቀርባለን። ልጆቻችን መዘጋጀት አለባቸው ለሚቀጥለው የሚቀጥለው ዓለም በጣም በቴክኖሎጂ የተራቀቀ ዓለም ነው የሚጠብቃችሁ። እዚህ አካባቢ ብቻ የምትኖሩ ሰዎች አይደላችሁ የምትሆኑት። የተለያዩ የአገሪቱ ክፍል ዓለም አቀፍ ሰው ሆናችሁ መውጣት እንዲችሉ ትምህርት በጣም መሰረታዊ ነው። እኔ ከዚህ በኩራዝ አንብቤ ወጥቼ ተምሬ ዩኒቨርሲቲ ገብቼ ዓለም አቀፍ ስራዎች ይሰራል። ይህንን እድል የሰጠኝ ትምህርት ብቻ ነው፣ ሌላ ምንም ነገር አይደለም የሰጠኝ። ስለዚህ ሁላችሁም ዛሬ ያላችሁበት ሁኔታ ችግር ቢሆንም አስቸጋሪ ነገር ቢገጥማችሁም በትምህርታችሁ ዙሪያ ነገ የተሻለ ህይወት እንዳለ ማወቅ አለባችሁ። ወረዳ እዚህ ሆናችሁ የምታስተዳድሩ አመራሮቻችን፣ አቶ መብራቴ ሙሸዲ፣ ሌሎቻችሁም ሽኩረታ፣ እዚህ ያላችሁ ትምህርት ላይ የምትለፉ ሰዎች ነገ ዋጋቸውን ታገኛላችሁ በጣም ጥሩ ስራ ነው የምትሰሩት እኛ የእናንተን ስራ አይደለም እናንተ ባታሳዩን እዚህ እናንተን እንደዚህ አይነት ችግር አለ ብላችሁ ባትነግሩ እዚህ ልንመጣ አንችልም ለእናንተ ለህፃናቶች ለወጣቶች ቁርጠኛ ሆኑ የማይመች ሁኔታ ነው የሚኖረው በየቤቱ ብዙ ችግር እንዳላቃለው እኔም በዛ ውስጥ ስላለፉ ቤታቸው የሚገጥማቸው ችግር በጣም ብዙ ነው። ከዚህ እሱን ተቋቁማችን ጥሩ ህይወት እንዳለ ስንት ሀይ ስኩል ላይ ያለው ስድስቱም ያስፈትናሉ አይደለ? ስድስቱም ያስፈትናሉ ዩኒቨርሲቲ። ከፍተኛ ውጤት ላመጡ ከየትምህርት ቤቱ አንዳንድ ተማሪዎች አንዳንድ ላፕቶፕ ሸልም አለው ለስድስቱም ትምህርት ቤቶች። ስለዚህ ይህንን አስባችሁ ተፈ